ክብርት ባለቤቴ እንኳን ደስ ያለሽ! የብዙ ጊዜ ምኞትሽ መሻትሽ የነበረው ነገር ዛሬ ሆኖ እኔም አንቺም ስላየን የጎንደር ሕዝብም ይህንን ታላቅ ዕድል የዚህ ደስታው ተካፋይ እንድንሆን ስለፈቀደልን ከፍ ያለ መስጋና እያቀረብኩ ጎንደሬዎች፣ ሽማግሌ አላችሁ፣ የሃይማኖት አባት አላችሁ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 ተቃውሞ አለኝ አይደል ግን፣ ጠቅላይ ሚኒስትሩ የተዘጋጀው ወንበር ላይ መቀመጥ አልችልም፣ አለም አይፈቅድልኝም። ማና አንተ ነው ባለ ተራክቲቪስ ያቀቁቸ ነው። ማን አለብኝ እየጠላሁት ግን ወንበሩ እለቅለታለሁ። ለምን ክብር ስለሚገባው፣ ሰላም ትለዋለህ እኮ ጠቅላይ ሚኒስትር ነው። ባይ ሰዎች አንዳንዶች ኮ ልቡ ለማራራት እኮ ሰላም ይላሉ። ቀሳውስ ትክክል ናቸው እኮ የዓለም ስልጣን ነው ፋኖ የት ነው ያለው የሚል ጥያቄ እየተነሳ ነው። የፋኖ አደረጃጀቶች የት ነው ያሉት የሚል። እውነት ለመናገር እኔ ራሱ ያን ጥያቄ ሳይ ነው እውነትም እነዚህ ሰዎች የት ጠፉ ያልኩት። የት ጠፉ እንደዛ ያዙኝ ልቀቁኝ ሲሉ እንዳልነበር በቀን አጀንዳ የሆኑ እንዳልነበር። አሁን ላይ ግን ለአጀንዳነት እንኳን የሚበቃ አንድም ነገር የለም። ዝም ብዬ አይደለም የማነሳው ይሄንን ጉዳይ። ምናልባት እዚህ አንዳንድ የፋኖ አደረጃጀት ደጋፊዎች ካሉ እነሱን ትንሽ ለመንካት ፈልጌ አይደለም። እንደዚ አይነት ነገር አልወደውም። እውነት ለመናገር ግን የሚነግረን ጉዳይ ስላለ ነው። ጥያቄው ተገቢ ነው። የት ነው ያለው ፋኖ? የፋኖ አደረጃጀቶች የት ናቸው? አራት ኪሎ ልንገብ ነው ምንድን ልንለው ሲሉ የነበሩት የት አሉ? አንድ የሚነግረን ጉዳይ ስላለ ያ ማለት ኢትዮጵያ ውስጥ ትልቅ የሆነ አጀንዳ ባለመኖሩ ምክንያት ሶሻል ሚዲያው አጀንዳ ያደረገው እንቅስቃሴ ነው። የፋኖ አደረጃጀት እንቅስቃሴ ሶሻል ሚዲያው በጣም ከፍ አድርጎ እንዲታይ ያደረገው፣ የለም እያልኳቸው አይደለም፣ አለ፣ ግን በጣም ከፍ ተደርጎ እንዲታይ ያለ ቁመቱ ከፍ ተደርጎ እንዲታይ የሆነ ነው። ለምን ከሱ በላይ የሆነ አጀንዳ ስላልነበር፣ እኔ ነግሬያችኋለሁ። ወይም የትግራይ በትግራይ በኩል ቲፒኤልኤፍ ጦርነት የከፈተ ጊዜ ያኔ ስለፋኑ ነው አንሰማም ብያችኋለሁ፣ አንሰማም። ያኔ እንደዚህ አይነት ትልቅ አጀንዳ በመጥፋቱ ምክንያት ነው የፋኑ አደረጃጀቶች የሚያደርጉት እንቅስቃሴ አጀንዳ ለመሆን የበ በመቀጠልም ከሊቀሊቃውንት ሞጣ ጋር የነበረንን አዝናኝ ቆይታ ልጋብዛችሁ ከወደዳችሁት ላይክ ማድረግ እንዳይረሳ ሊቀሊቃውንታችን ሰላም ነው ሰላም የአንተ ትክክለኛ ስራክ ምንድን ነው እስቲ ዛሬ ሳታዋሽ ንገረን እኔ ፕሮፌሰር ነኝ ፕሮፌሰር ፕሮፌሰር ማለት ምን ማለት እንደሆነ ታውቃለህ ፕሮፌስ ማለት ማስተማር ማለት እኔ ልምድ አለኝ መቼስ አንተ የስድብ ልምድ ነው የሚኖርክ አንተ ጣውላ ራስ አይባልም ሊቀ ሊቃውንት አይባልም አትበል፣ አንተ ገገማ ነህ። የኔ ሲሆን ችግር የለውም። አንድ ቀን ግን በክላሽ እንዳይደፉሽ። ክላሽ የያዘን ሰው አልፈራው። አቤት ጉራ! እሺ፣ ስናይፐርስ? ምናልባት ስናይፐር ያዘውን ልደፍ ይችላለሁ። መሬት ሊይዝ ይችላል። ለክላሽ ግን ደረቴ ንገር፣ ልጭር የሚሄደው ክላሽ። ለምን ደሞ አትፈራው? ቢመጣም ሾ ነው ለእኔ። እሾ ጉራ ሲደመር ስድብ ይሆናል። ሞጣ ቀራኒወ ብለናል። ኩባያ ራዝ፣ ምን ፈሳም ነው? ይኸውልህ ሰውዬ፣ አትስደበኝ እያልኩ ነው ጣ ገ አሳያለሁ እሱን ይሄ ጅል ፊት ዘርዝሃለሁ አንተ መሀይም ነህ እያልኩኮ ነው አስረግጬ ነው የምነግርህ አንተ አፌን ነው የምቀድልህ ወይኔ አፌ ኧረ ይቅርታ አርግልኝ ሊቀልቀውንት እንዴ ጎመን በጤና አለ ይመቻችሁ ሆሎ እንዳይረሳ ወንድም ልዩ ጥቅም ሚስት ናት ወይ ገርል ፍሬንድ ናት ወይ ውሽማ ናት ማይ ፍሬንድ? ልዩ ጥቅም አዲስ አበባ ላይ አባይን ተሸክመን ልዩ ጥቅም አላል የአማራ ህዝብ ይውል ኦሮሞ ልዩ ጥቅም እያለ አዲስ አበባ ላይ ሚላገ ከሆነ የአማራ ህዝብ አባይ ልዩ ጥቅም ነው። ለፋን ነው ዝም ልዩ ጥቅም ነው። ፋክት እኮ ይሄ ነው። አባይ እንኳን ተገድቧል። በቃ ጋር ያለው ዝም ለፋን ነው። ዙሪያውን ኦሮሞች እንዳለ በጥይት ይያባረክ በቤንሻንጉል የለ ምናምን ግፋና ዝም ብለህ ጎጃም ያዝና ልዩ ጥቅማችን ብለህ ቁጭ የምናባትክ ልዩ ጥቅም ነው። ልዩ ጥቅም የአንተ ግዝናሽ እች ታያቸው ናት። ምን ማለት ነው አሁን? ቄሮ ገርል ፍሬንድ ናት። ኦሮሞች ልዩ ጥቅማችሁ ሚስታችሁ ይስታችሁ ናት። የምናባትክ አዲስ አበባ እምብርቴ፣ ቂጤ የሚባል የአዲስ አበባ ግብር እያወጣ እየከፈለ እኮ ነው። ጎመን አምጥቻለሁና ልዩ ጥቅም ይጠይቅ። በታሪክ አጋጣሚ የአማራን የሸዋ መሬት ይዘህ እኮ ነው የምናባትክ ልዩ ጥቅም ነው ኦሮሞ በለተ ሰላም ቀጥል። ይህ ወንድማችን ጦርነት ለመጀመር እየተሰናዳች ላለችው ህወሀት መልእክት አስተላልፏል። አድምጠ ነው እንመለስ። ትግራይ ድጋሜ ጦርነት አንተ ትሄድ የድሮን ትራፍ ድጋሜ ጦርነት እንዳትሳሳት፣ ከአንተ ጋር የምጋፈጥ የለም ቴክኖሎጂ ነው። በዚህ ሰዓት በቴክኖሎጂ ነው፣ በሰው አልባ ድሮንና በአጠፍቷ አጥፍ ድሮን ነው ወታደር የምንቀሳቀሱ እኛ ሀሳባችንና ልባችን ሀሳብ ላይ ነው። በዛም ደግሞ ኤርትራ ነፃ ለመውጣት ስታሊን አብይ ጎንደር መሄዱ ሲሰማ ምን አለ? ዛሬ ሰውየው ምንም እንዳልተፈጠረ ጎንደር ነኝ፣ ልማት እያደረኩ ነው። ሚስቴ እንኳን ደስ ያለሽ እያለ ኮሪደር ልማት ሰራሽላቸው ለጎንደር እያለ ሲያሸፍ ብሏል። ክብርት ባለቤቴ እንኳን ደስ ያለሽ። በዚህ በኩል ግን ኦፊሻሊ ኦፊሻሊ ማለት እኔ ቆይቷል፣ ጦርነቱ ከጀመረው ቆይቷል ነው። ኤሪያል ቦምባርድመንት ግን የአየር ጥቃት ግን ለመጀመሪያ ጊዜ ነው። የትግራይ ህዝብ የአውሮፕላን የኤሪያል ቦምባርድመንት የኢትዮጵያ አየር ኃይል በትግራይ ላይ ድሮን የጣሉ ከሶስት 3 ዓመት በኋላ አሁን የመጀመሪያው ነው። ቲዲኤፍ ነው የመታው። የአካባቢው ህብረተሰብ ሰው በተኙበት ነው የመታችው። ዛሬ ህውሃትም ቲዲኤፍም ስብሰባ ላይ እንደሆኑ እንሰማለን። ምን እንደሚወስኑ እንሰማለን። ነገ ምን ይዘው እንደሚመጡ እንሰማለን። አንድ ጉዳይ ግን አለ። ትግራይ ውስጥ አለ መከላከያ ሰራዊት አለማጣ አለ የኢትዮጵያ መከላከያ ሰራዊት አለማጣ በኮማንድ ፖስት ውስጥ አለ ኮረም አለ ድሮን እንዳደረገው ጥቃት ድሮን ጥቃት ቲዲኤፍ በቲዲኤፍ ነው አጠገባቸው ያለው ቆርጣችሁ ላኩ ለብርሃን እጁ ላይ ለአብይም ቲዲኤፍ በኩለሌሊት ከኩለሌሊት በኋላ ቲዲኤፍ በተኛበት በድሮን ከመጣ ምን ማድረግ እንደሚችሉ ደግሞ ሰሜን እስተነካ ብለ ነገ ጧት እንደምትጮህ አልጠራጠርም በበኩል አልጠራጠርም የሰው ህይወት ግን የሰው ህይወት ነው ጦርነት ጀመር በድሮን መታ ማለት ጦርነት ጀምረዋል ማለት ነው አንድ ቀን መጥቶ አፍፍ አድርጎ ይሄዳል ያኛው እንዲህ አይነት ነገር አለ እንደ መስታወት ቤት ውስጥ የሚኖር እንትን እንደዚህ ድንጋይ ይወራወራል እንዴ አይወራወርም እኮ ምንድን ነው የሚያደርገው አላማጣ ያለው መከላከያ መከላከያ ሰራዊት በድሮን እየመታው ከሆነ ምንድን ነው ምን ላሽም ሊሰጥ የሚሳይ የሚችለው ዛሬ ማታ ምን አድርጎ ሊያድር ይችላል? ኮረም ኮ አለ መከላከያ ኮ ለዛ አንድ ሻለቃ ኮማንዶ አለማጣለኩ መከላከያ ራያ በድሮ በድሮን የመታሁ ራያ የነበረው የትግራይ ሰራዊት ኮ ላይ ኮ ነው የጣልከው ኮ ምንድነው እርምጃ ሊወስድብ የሚችለው? ወደ ወረዳ ወደረዳል ሰባ ምንም አላቅም ብሎ እኔ ምን አይተህ እርምጃ ሊወስድ እንደሚችል ትዴፍ አላቅም። ቲፒኤልኤፍ እንኳን አልፈልግም እግዚአብሔር አስተዳደር የአብይ አህመድ ሹመኛ ስለሆነ ምን በቃ እዚህ ሰላም እንፈልገው ፈልጎ ቢሉ እንኳን ቲዲኤፍ ወስኖ ቀጥ ብሎ ቆቦ ሄዳሉ፣ ከፋኖ ጋር እቀላቅላሉ ካለ ምንድነው የሚሆነው? ነገ ጠዋት እኔ ጉዳይ የለኝም ከእናንተ ጋር ጉዳይ የለብኝም ብሎ ቲዲኤፍ ከህወሓትም ከዚያ ስራ ደም ተነጥሎ ሙሉ በሙሉ ወደ አማራ ክልል ቢገባ ኔክስት ምንድነው የሚሆነው? ጦርነት ተጀ ሙሉ ዝም ብሎ ፉሉ ፍለጅ ጦርነት ውስጥ ገባል ማለት አደለም። እንደዛ ማለት እኮ ነው። ወድ ወረደ ተማምነ እንደዚህ ያደረት መግለጫ አታውጣ። ወድ ወረደ ሌላ ሰው ነው። ወደ ወረደ የትግራይ ኢሜጅ አይደለም። እዚህ ሰዓት የትግራይ ኢሜጅ ቲዲኤፍ ነው። የትግራይ የትግራይ ኢሜጅ ቲዲኤፍ ነው ታቋ አለ። ደግሞ ደሞ ቲዲኤፍ የተነሳ ጊዜ ምን ማድረግ እንደሚችል ታቋ አለ። አንዴ ነገርን ቆርጦ ምንም ነገር እዚህ ከናተ ጋር ጉዳይ የለኝም ብሎ ሰተት ብሎ ቆቦ ከተቀላቀለ ምን ማድረግ እንደሚችል ታቋ አለ። ጦርነቱ የት አካባቢ እንደምታደርገው፣ ድሮኑ የት አካባቢ እንደምትመጣው እናውቋለን። ትግራይ ለምትለው ጦርነት ውጊያ የለም ዝም ብለህ የሰው ቤት መታለው ካላልክ በስተቀር ሰራዊቱ እዛ አካባቢ አታገኝም ትግራይ ውስጥ አታገኝም ሰራዊት እኔ ለማስታወስ ያክል ነው መከላከያ ሰራዊት ትግራይ ምድር ውስጥ አለ ዝም ብሎ ትግራይ ምድር ማለት አላማጣ አለ ትዴፍ አጠገቡ አለ አጠገቡ ማድረም አለ አይ የተባባለ ነው የሚያልፉት ኮረም አለ ትዴፍ አጠገቡ አለ አንተ ያደረከው ነውረኛ እና የፕሬዝዳንት ሰላም ስምምነት የጌታቸው ነው የጻድቃን ነው እያል ቋንቋ የምትጫወተውን የጌታቸው ከሆነማ ምን ጉዳይ አለው ጌታቸው አከብርን ለኔ አላከብርም ብሎ አንተን እንደደበደብከው፣ የሰው ህይወት ከማንም ህይወት አይበልጥም። ይሄ የሞቱ ወንድሞቻችን ማንም ከማንም አያንሱም። እናደርጓለን ካለ ያደርጓል። ተዘጋጅቻለሁ ካልክ ተዘጋጅ። የተዘጋጀው ምን እንደሆነ ይታወቃል። ማን ምን እንደተዘጋጀ ማን ትዲያ ይጠፋበት? አንዴ ጥንቅቅ አርጎ እኮ መረጃ አለሁ። አንተ መረጃ አለ፣ እነሱም መረጃ አላቸው እኮ ምን ጥርጥራለህ? ስዴፍ ምን ጠንካራ ጎና አለ፣ ምን ደካማ ጎና አለ። መከላከያ ምን ጠንካራ ጎና አለ፣ ምን ደካማ ጎና ጠንካራ ጎና፣ ጥንቅቅ ያለ መረጃ አላችሁ። እርስ በርሳችሁ አንተ በአየር አቅም አለኝና እንትን ማድረግ እችላለሁ ብለህ ባንክም አየሩም ተቆጣጥሮ ያለው ካልኩ ምን ማድረግ እንደሚችል ታውቀዋለህ። ሰተት ብሎ ወልዲያ ይገባብሃል በዚህ ውድ የቻናል ቤተሰቦች ለዛሬ የነበረን ቆይታ የሚመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ በቀጣይ በሌሎች ቪዲዮዎች እስከምንመለስ ቸር